ይህ አካውንት ማን ሰጠኝ ታውቂያለሽ? አስራ አምስት ምናምን እያለው ማለት ነው አካውንት የተዘግቶ ተዘግቶ ሲለኝ እ ይሰጥሻለሁ አለች እ ብድግ አድርገህ የራሷን አካውንት ሰጠችኝ ማለት ነው ከልቧ ነው መሰለኝ የሰጠችኝ እስካሁን መቶሺ ሁለት መቶሺ ሶስት መቶሺ እንዲ ማት አካውንት እኮ ነገ ይዘጋብ ለዛ ይሄ ግን በቃ ባርካ ነው መሰለኝ፣ ከነብሷ በቃ ቤታ ይገባሻል ብላ ለመሰለ ሚሊዮን ይገባል በቅርቡ። ሚሊዮን ገብቶ ደግሞ ሰለብሬት እናረገዋለን። ምን እያወራው እንደነበር ልንገርሽ ማለት ነው። ስለአዋርዱ እያወራው ነበር። አሁን ለምሳሌ እንትናን እንደውም ሼር አርገውላት አምጥተዋት እነዚህ ባለጊዎች

ሃምሳ ሦስት ሺህ ሃምሳ ሦስት እንፈልጋለን። ምን እያወራሁ እንደነበር ልንገርሽ። ለምሳሌ በዚህ በተመረጥክ በዛ ነው የምናወራው። ለምሳሌ የመሰለን ጊዜ መሰለኝ፣ ከሀገር ውጭ ያሉ ሰዎች ምርጫ ውስጥ እንደማይካተቱ ሀገር ውስጥ ብቻ ያሉ ሰዎች ናቸው ብዬ ነው ያሰብኩት። ሁለተኛ ነገር ደግሞ የሰዎቹ እንደዚህ ያዘጋጁት ሰዎች እራሳቸው የራሳቸው መስፈርት አላቸው። ከመስፈርቱ መሀል ደግሞ ያው በዘር ምናምን የነበረ ወይም ደግሞ ዘረኝነት ውስጥ ያለ ሰው አያስገቡም። ይህንን ሰምቻለሁ። ድምፅ ዝግ። ይህን ሰምቻለሁ። ከዛ እንደዛ እያወራውላቸው እዚህ ከሀገር ውጭ ያለ ምናምን ስል አዶና ይ ጠቅልሎ ገብቷል። መማር ከካናዳ ይመስለኛል ጠቅልሎ ወደ ኢትዮጵያ ገብቷል። ኢትዮጵያ ነው ኑሮን ያደረገው። ግን አሁን ሮዚ ስል እርሷን ይዘውብኝ መጡ። ሮዚ እሷ መጣች እንጂ ባለቤቷ ላመጧ ቼር አድርገው። ሮዚ ዩኬ ነው የምትኖረው፣ እሷን አስገብተዋታል። እንደዛ ከገባ ለምን ለመማር ነሳሪ በጣም ብዙ ነ። ሀቢባም አረብ ሀገር ያሉ ልጆች ለምን አልገቡ ነው የኔ ጥያቄ። ገባሽ? ላይክ የሁላችን ዘርፍ አለው በዘርፉ ማላ በእርዳታው በጥሩ በመልካም ነገር የሚሰሩትን ሰዎች ደግሞ ከሀገር ውጭ መቀላቀል መበረባቸው እሱ ልክ ነሽ እኮ። እኔም እኮ አሁን አዱና ኢትዮጵያ ውስጥ መግባቱን አላውቅም። እኔ ጠቅልሎ ግባ አግባ አላውቅም። ግን አሁን እሱ ካናዳም ስለሚኖር አብረን የምንኖረው ከንጫርና ሁሌ ኤክስኪውዝ የሚሰጡን ምንድን ነው መማር ውጭ ሀገር ስለወንድሽ ነው ምናምን ይላሉ። ውጭ ሀገር ሰው ከመረጡ ገባሽ እኛ መግባት አለብን። በጎ አድራጎት ስንሰደ ብቻ ነው እንዲ የሚጠሩን እኮ ብዬ ነው። አሁን ችግር የሆነው ምን መሰለሽ፣ መማር የተሰማሽን ስሜት መግለጽ አሁን የተዘጋጀው ፕሮግራም አስተያየት ልትሰጪ ልትመርጪ ልታስመርጪ ልትመረጪ ነው አይደለም። እንደዛ ደግሞ አስተያየት ሰጪ ደግሞ ገባሽ። አንቺ እራሱ ሰዎች ለምን አልገባው ነው? ከሀገሮች የሚመረጥ ሰው ካለ ለምን አልገባው ነው? ሰዎች ግን ትዊስታ ርዛ ያለ ነገር፣ አንቺ ያልሽውን ግን አይቻልም። ኮሜንታተር ምን ቢሆኑ ምናምን ነገር ብዙ ነገር የሚናገሩ ሰዎች አሉ። ያ አይደለም። በመልካም ስራ በበጎ ስራ ምርጫ የሲደረግ ሲደረግ አንድ አይደለም። ሲመረጠው በምንድን ነው የተመረጡት? የራሳቸው እኮ አለን። በምንድን ነው ቶሻል አለ። በመልካም በበጎ ስራ ካታጎሪ ካታጎሪ ያስፈልገዋል ያስፈልገዋል። ካታጎሪ ያስፈልገዋል፣ በመልካም ስራ ላይቭ ስትሪም በማድረግ በሌላ ቀልድ ምናምን ሊሆን ይችላል። የተለያየ ካታጎሪ ሊኖረው ይችላል። ግን ምንድን ነው እኔ የፈለጋችሁትን ውሰዱት። ቲክቶክ ክሬቲቭ አዋርድ ዛሬ ብቻ አይደለም የተጀመረው፣ ቆይቷል። ከዚህ በፊትም አሁንም እንክልድ አያረጉንም። እንደ ኤክስኪውዝ የሚሰጡት ምንድን ነው ውጭ ሀገር ስላላችሁ ነው ምናምን ይላሉ። እኛ ለኢትዮጵያ ነው፣ እርዳታም በሆነ ምንም ሆነ ለኢትዮጵያ ነው እርዳታውን የምንሰራው ማለት ነው። የበጎ አድራጎት ከተባለ ለኢትዮጵያ ነው። እኔ የካናዳ አይደለም ረዳበት። ስለዚህ ያ ነገር እንክሉድ መሆን አለበት እኛ እስባለሁ። ሌሎች እኳ የቀሩ ልጆች አሉ። እነዚህ ዋንትያን ም አይቼ ነበር። የእሷ ኖራ ያወኩት በእሷ ነው። በብዙ ነገር ምንወስደው ማለት ነው የገቡትን ሰዎች አየውም ሳይ እርዳታ ውስጥ ማይከረታም እርዳታ ውስጥ አይሳተፉ። ከባህልም ደግሞ ምብቲ ከበፊትም ጀምሩ ከመድት አመጣጥሽ ነው አይደለም የሚታያየው አመጣጥሽ ነው የሚታያየው አመጣጥሽ ሲታይ ከባህልም ብታይ ባህል ውስጥ ከድሩን የሌሉ ከድሩ ባህል ውስጥም የሌሉ እንደዚህ ፈን የሚያስቅ ቪዲዮዎችንም ያልሰሩ እርዳታ እርዳታ ውስጥም ያልተሳተፉ ህዝብን ማያነቃቁ ምናምን ሰዎች ገብተውበት አይቻለሁ።

ደስታ ነው ሊሰማት የሚገባው ልጅ ስላላት እንጂ ሁልጊዜ ስሜቷን መጉዳት የለበትም። ያ ነገር ብዬ ማስበው ገባሽ። ይሄ በቃ ልጅ ስላለ ምናምን የሚለውን ነገር ማውጣት አለበት። አሁን እዛ ያሉት ልጆቻቸውን ያስቀመጡ፣ ልጆቹ የወለዱ ያልተናገሩ፣ በድብቅ የወለዱ ይኖራሉ። ከዛ ሁሉ ሰዎች እሷ ብቻ አለች የወለደች ስለሆነች እና ያ እንዲሰማት አልፈልግም። ብዙዎቹ ደግሞ ያው ዘረኝነት ላይ አለች ይላሉ። የራሷን ዘር መውደድ መብቷ ነው። የኔን ዘር ያልተቃወመች የራሷን ዘር መውደድ ባህሏ ማስተዋወቅ መጥቷል። ይህም ምክንያት ነው። ያ እሷ በልጅ አንዳንዴ ምክንያት ስታጭ ይመስለኛል ምክንያት ስታጣ በምን ሊጥርት ይችላሉ ብለሽ ስታስቢ ይሄ ሊሆን ይችላል ብላ ይመስለኛል የተናገረችው እንጂ ልጅ ስላላት ልትኮራ ነው የሚገባው። ልጇ ጋርም ስትሰራ በጣም ነው ደስ ትለው እንዲሁም ልጇም አብራ ነው ምሽልና ያለባት ብቻ ሰራ እና ወንዶች ሰዓት ያንን ነው ውስጧን ያንን እንዲቀረጽ መቀረጽ የለጠት መቃ ልጅም ተገር መሆን የሆነ ነገር አለ ስህተት ካለ ስህተት አለ ስህተት ከሌለ ስህተት የለም ግን ልጅነት እናትነት ትልቅ ነገር ነው ገባሽ ብዙ ነገር ከፍላበት በዚች በለጋዋ እድሜ ምናምን በቃ የመጣችበት አመጣት ምናምን አለ አይደለ ያንን እንትን ትበል እንጂ ልጅ በመውለዷ መሳቀቅ ወይም ማፈር ወይ አንገቷን ሊያስደፋት አይችልም

እኔ እንደ ጓደኞቼ ምናምን ምናምን ትላለች። አይ ቲንክ ብዙ በተለይ አሁን በዚህ ይር በጣም ጥሩ እንትን ፐርፎርማንስ ራት ልጅ ናት፣ በባህሏ በሌላውም ነገር በብዙ እየተሳተፈች የነበረችን ስለሆነች እንደዚህ አይነቶች ወጣ ወጣ የሚሉትን ልጆች ያበረታቱ በጣም አሪፍ ነው አስባለሁ። እንደዛ ነው። ቲክቶክ ክሬቲቭ አዋርድ ማለት ይሄ ነው። እንደዚህ ክሬቲቭ አድርጎ ከልጇ ጋር በሚያምር ቪዲዮ ቪዲዮ በጣም ቫይራል ናቸው። ዘክ በቪው ደረጃ በጣም አሪፍ አሪፍ ቪው ላይ ያለች ልጅናት እና ዋይነት ያ ስሜት ቢሰማት እንትናት ልክ አትፍረዱባት። ግን ያው እንደ ኬዙ ምናልባት ዲፍረንት ነገር ሊሆን ይችላል። ያልመረጡበት ምክንያት እኔ አሁንም ቢሆን ግልጽ አይደለም። ይሄገባይ ማለት ነው በአንድም ሰው ያሁን አንድ ማምንበት ነገር አለመማር፣ ማንም ሰው ከህዝብ በታች ነው ብዬ አምናለሁ። ሁሉም ሁላችንም ከህዝብ በታች ነን አንድን ሰው ህዝቡ ሁሉ ከተቃወመ ህዝቡ ሁሉ የትክክል አግባብ አይደለም ካለ ለምንድን ነው ማስተካከያ የማይሰጡት? ነው ገባሽ? ልክ ነሽ። የህዝብ ከሆነ ህዝብ አስተያየት እየሰጠበት ህዝብን ይካታሉ ጥሩ ነው ብዬ ነው የማስበው ነ እኔም ያንን ነው ገባሽ? ለህዝቡ ነው። አንዷ ምን አለችኝ አዶናይ አዶናይ አትበይ እኔ አዶናይ ካናዳ ስላለ እንጂ የአዶናይ ተቃዋሚ ሆኝ አይደለም። እሱ ግን ውጭ ሀገር ነው የሚኖረው። አዶናይ ደሞ አለም አይምሯቸው ታውሯ ስለምለው የሚወራው ስለማንም የሚያወራው የሚያወሩት ብለሽ አገናኝተሽ ወቅ እዚህ ጋ ማንም ሰው አዱላ ያለ የለም። አንቺ ስለምትወጁ አንቺ ስለምደግፊው ብቻ ሰውን እየመጣሽ ማንም ሳይጠራው አታክ አታድርጊ። ልጁ እንዲጠላ ለማድረግ አትሯሯጭ። ወይም ደግሞ ሰው ሌላ መጥፎ ነገር ከአንደበቱ እንዲወጣ አታድርጊ። ለመቅረጽ እንዲመችሽ አዶናይ እንዲተባለ ብለሽ ለማንጫጫት አትች። እኛ እዚህ ጋር እያወራን ያለን ስለ ዋንትያ ነው። አዶናይ ደግሞ ያለችው ምክንያት ምንድነው? መማር ካናዳ የሚኖር ስለመሰላቴኝ ከሀገር ውጭ ከተመረጠ ለምኛም አልተመረጠም። ነው ደግሞ ይገባታል ብትልም አያሳፍርም። ስንቱ አላለን። እንዲ ምንም ያልሰራ ሁሉ ለምን የለውም ብሎ የሚነፋረቃል አይደለ እንዴ? ስንት ነገር መማር፣ ስንት ነገር አልሰራችም? እንደ በጸባይ በስነ ምግባር አርብ ከማን ጋር ተሰዳድባ አንድ ቀን ታውቃለህ? ማንን ወቅሳ ታውቃለች? በእርዳታ ልክ እንደ ኢትዮጵያ ሁሉ ሰውን ናረ እንደምትረዳው ተቀምጣ እንቅልፍ አላታ። የፈለገ ነገር አንድ ቀንስ ቢሆን ሁሉም እኮ ሰው እኮ መጠየቅ ይችላል ይላቸው። ይህ ነገር እኮ ሲመረጥ ምን ሰርተው ነው ምን አድርገው ነው? እኔ አሁን ለምሳሌ ምን ሰርቶ ነው ይሄ ሰው ብዙ የምማልለው? ለምን መሰለች መማር፣ ሰው የራሴ የሆነ ተሰጦ አለው፣ መልካም ጎንም አለው፣ ክፉን ጎን አለው። ቅድም በራሴ ነው የተናገርኩ። ለምሳሌ አሁን አንቺ ምን ተሳድበች ነው ሊሉች ይችላሉ፣ ሲሉም ነበረ። አሁን አንዳንቹ ቤታ ለምን የለችም? ለምን የለችም? ለምን ተሳ ግን ደግሞ በመልካም ጎን ይስደሙ ብዙ መልካም እኮ ጎን ሰርቻለሁ መማር ከተመረጡት ሰዎች በላይ በመልካም ጎን እንደዚ አንድ ጠረጴዛ ላይ ብንመጣ መማር በጣም በብዙ ነገር ተሳትፍ ያለው በገብቶች አይደል? መጥፎ ጎን ብዙ መንገዶች፣ በብዙ እርዳታዎች፣ እኛ የምንሰራቸው እርዳታዎች አንድ ሰውን እንኳን አንድ ሰውን እንኳን አንድ ሰውን ቢያንስ እንኳን አንድ ሰውን የፈለገ ነገር ቢሆን ከታመመበት አድኛለሁ። የፈለገ ነገር ቢሆን መልካም ጎን እንዳለኝ ጥሁም መጥፎም ጎን አለኝ። ገባሽ ጻዲቅ ላይ ምናምን አይደለም፣ ተሳዳቢ ነኝ። ኦፍኮርስ እሳደባለሁ ምናምን። ለራስሽ የምትቆሚበት መንገድ አለ፣ የምትናገሪበት ነገር አለ። ወይ ካፌ መጥፎ ነገር ሊወጣ ይችላል። መልካም ደግሞ ጎን አለኝ። እዛም ደግሞ የተመረጡ ሰዎች ንጹህ ሆነው አይደለም ንሱ አይደለም የተመረጡ አጫስ ሊሆኑ ይችላሉ። ጠጭ ሰካራም ሊሆኑ ይችላሉ። አደባባይ ላይ ስላልወጡ እንጂ ሊጠጡ ይችላሉ፣ ሊሰክሩ ይችላሉ፣ ቤተሰብ ሊያሳዝኑ ይችላሉ። ቤተሰቦቻቸው ወጥተው ስላልተናገሩባቸው ሊሆን ይችላል። ላይ ሁሉም ምክንያት ደግሞ መልካም ደግሞ ጎን አላቸው ቀባሽ ይህ ሰው ሊጥሩ ጎን አለው መልካም ጎን አለው አራት ነጥብ ምን ሰራት ነው ስለተመቸው ነው። ይሄ ማህበረሰብ ስለተመቸው የሆን ነገር ሰርቷል ብሎ ስላሰበ ነው። ሰባት መቶ ሺህ ሰው የሚከተለው መማሩ ሁለት ሚሊዮን ሰው የሚከተላት የሆነ ምክንያት ይኖረዋል ተረዳሽኝ አደለ? የሆነ ምክንያት ይኖረዋል። በቃ የሰው ልጅ የሚከተለው እንጂ ምንም ባላደርግ ማን ይከተልኛል? ልክ ነው። ቤታ ኢቭን ላይቭ ስትሪም የሚሉት አላደለም። ቤስት ላይቭ ስትሪምያ ላይፍ ላይ ባለው ነገር ማለት ነው። ግን እኔ እግዚአብሔር መማር አባቴ ሙት፣ እኔ በአባቴ የምልሽ አንድ ነገር እኔ እንዳሁም ጭንቅላት ምናምን አላስብም። እኔ ራሴን በቃ አውቀዋለሁ፣ የት እንዳስቀመጥኩት አውቀዋለሁ። ህዝብ ወዶኛል፣ ህዝብ መርጦኛል። እኔ እንዳሁም አዘጋጅ ነኝ በዳ ለም እኔ ለምን ውስጤ አልስሜት የለኝም ለምን አንኳን ወጣ ዘር ውስጥ ከዚህ በፊት ስለነበረ እንደማልመረጣ ቆዋለሁ ራሴን ጭንቅላቴን አሳምኘዋለሁ በቃ በዚህ በዘር ምናምን እነሱ እንደማይመርጡ ስለማቅ ያንን አሳምኘዋለሁ። የራሳቸው መስፈርት አላችሁ በቃ ብዬ ራሴን ደምድሜ ይዘዋለ ለማርገባሽ ምንም የሚሰማኝ ነገር አይኖሩም። ግን በእናንተ ምያገህቶች በጣም የሰሩ ሰዎችን ለምንድን ነው ያልተሳተፉበት? ለምር ያልገቡበት? ይህ ጥያቄ እተመአን አሁን እኔ መመረጥ አለመመረጥ የሚለው ምንም ማለት አይደለም። ግን አንዳኔ የ ለምንድነው ብለን ስልጠይቅ ውጭ ሀገር ስላላችሁ ነው ምናምን ይሉ ነበረና ከዚህ በፊት ጠይቂያችሁ አውቃለሁ። ያው ሰው ለምን አልተመረጥሽም ይቻል እጓድልእ እንዴት መማር አልገባችሁ? እንትን አንድ ስንጠይቅ ውጭ ሀገር ምናምን ሲሉ እንዴ፣ ለምን ታዲያ ይሄ ከሆነ ምክንያታቸው፣ ለምን ታዲያ ሌላ ሰው ሲያሳትፋሉ? እንደም እንዲ አንድ አንዴ ሰው ስጠይቅ እንትን ነው መማር የምትፈልጊው አልመሰለኝም ያለኝ ሰው አለ ብሎ ስለዚህ ካለ

እኔ አዘጋጅ ነኝ። እሺ ውዶቼ ቤታ አዘጋጅ ናት ይላሉ። እናንተ እንደው መታመጡ መማር ቤታ ብለዋል። እኔ አዘጋጅ ነኝ። ልይ ይው ጥላቻ ሊኖር ይችላል። የግል ጥላቻ ሊኖር ይችላል። የዘረኝነት ጥላቻ ሊኖር ይችላል። እንደዚህ ደግሞ ከመሬት ተነሳችሁላችሁ ዷት እንችላላችሁ፣ ግን እውነታውን ግን እግዚአብሔር መማር መኖር ነበረባት። ሁነ

በጀ የምታይበት አርቲስት እራሱ አይታይበትም። ፊልም ራሱ መታ ቆሟል። እኛ ነን እዚህ ቲክቶክ ላይ ያለነው ነው የምንታየው። ገባሻሉ ላይ በብዙ ለችመሻተመ ነገር የሚያመጣው ነገር የለም። እንደውም መጀመር አለበት ደግሞ እድል መሰጠት አለበት። እንደ እኔ በራሱ መተማመን ይኖራል።

ሽልማቱ ማለት ነው። ለጤናዎች ብረት ምናምን የሚነሱ ያዘጋጁ ጥሩ ነው። ሰው ያለ ማለት ነው መኪና እግራችሁ ነው፣ የትም ፓርክ የምትሄዱ ነው። ሽልማቱ መኪና መሆኑን አላወቅኩም ነበር።

በሁለት ወገን ነው የምወቀጠው። ግልጹ ነገር፣ እኔ መማር ወገን ወቀጣለሁ፣ በትግራይ ወገን ወቀጣለሁ። እንዴት ገባች? እኔ ኢትዮጵያ ብገባ ምንም አይነት ጥቃት ባይደርስብኝ፣ በሰላም ገብቼ ይወጣ ያ ብልጽግና ናጥቆ ድሮም አማራው ማለት ነው። ከመንግስት ጋር ድሮም እኮ ተናግረናል። እንዴት ገባች? እንዴት አልገደሏትም? በጣም ወስቼ እኔ በሁለቱም ወገን ነው የተሰደብኩት። በነገራችን ላይ በዛኛውም ወገን ላይ በላይ ሙልጭ አድርገው እና የሆነ ሪከርድ የተደረገ ቪዲዮ አግኝቼ በሁለቱ ወገን ግን አይከብድም ማለት በአንዱን ባይሆን በአንዱ ሀገር አልገባው። ጋይስ ይሄ ነው ምክንያቴ፣ ሌላ ምንም ምክንያት የለኝም። ምክንያት የለኝም። በሁለቱም ወገን ነው የምንቀጠቀጠው በሁለቱም

አበባ ሳጠይቅ የነበረ የሴት ስንት ዓመታት ሙሉ ቲክቶክ ላይ መማር፣ አንዳንድ ሰው የሰው እይታ አይወድም አይን ምናምን አይወድም። ገባሽ ይሄ ግርግር ወቀት ምናምን ይሁን የማያወዱ ሰዎች አሉ። ለእናንተ ማዘጋጀቻለሁ። ገባሽ